ካንደስ ያለሽ እያፈረች ማለት ነው። ያሳፍራል። እንደምሽ ዛርትሽ እንደ እየጥሽ ከምን ተሰማሽ? ግን በሞቴ እኔ በጣም እየጨነቀኝ፣ አረብ ሀገርም አልሄድም፣ ሜትም አልሄድም። በቃ ድግስ ነው የምፈልገው፣ ማግባት ነው የምፈልገው መውጣት ነው የምፈልገው። በቃ ራሴ እንጂ የሕይወት ነው የምፈልገው ብላ እንደዚህ ጓደኞቿ ጋር እንግዲህ ዝግጅት አዘጋጅታል፣ እና በቃ በጣም ደስተኛ ሆናለች። እንደምታያት ፍንሽንሽንሽንሽ እያለች ነው። ምን እንደሆነ እንግዲህ አስቡት፣ ልታገባ ነው በነገራችን ላይ ማለት ነው። እና ዛሬ ትንሽ ዝግጅት ነገር እናደርግላት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቻችን? የእኔም ቤተሰቦች የእነ ሳዕዲን ቤተሰቦች ዛሬ በጣም ከፍነሽ ንሸሻል። ሳቅ በሳቅ ሳቅ ሳቅ ነው የሆንሽ። ደስ ብሎኛል በጣም። እኔ ራሱ በጣም ነው ያማረብሽ። ደሞ እንግዲህ ከአሁኑ ፏፏል በለሃ በይ፣ እንዴ ይመችሽ። ያው ከመረጣ እየመጣ ነው፣ ከየት መረጣ። ግራ እንዳይገባችሁ ግራ እንዳይገባችሁ ግን ያዩት ብትነግሪያቸው አይሻልም? ሰርፕራይዝ አድርጊያቸው ዝም ብለሽ ምክንያቱም አይጠብቁም እንደዚህ አይነት ነገር እውነት ነው። እና ግን ዛሬ በጣም ልዩ ቀኔ የደስታ ቀኔ ነው። በጣም ደስ ብሎኛል። እንዴት ነው የልግለጽኛችሁ ደስታዬ? ምንም መግለጽ አትችይም። ማሳየት ብቻ ነው። ዛሬ ጉድ ጉድ እያልኩ ነው። እኔ መቀረጽ አልችልም። በጣም ቢዚ ሆኛለሁኝ። ባንቺ አንቺ ግን ተሽሞንሙነሽ ቁጭ ብለሽ ልኛል። ያው እንደ ሙሽራነቴ እንደ ሙሽራነትሽ። ጉድ እኔ ጉድ ጉድ እንዴ አናሳምኝኛው ምናምን ነገርኳቸው። እሷ አንቺ ፈታ በይኝ፣ አጣጥሚ ማለት ዛሬ እጅ የሚቆሽ አሁን ሜካፕ ብላ ምን ገና አልተሰራሁም። አሰራሻለሁ ብለሻት ታሰብኛለሽ። ዛሬ እንግዲህ ስራ አልሰራም። ያው ከኋላ እኔ እንግዲህ ተፍ ተፍ ምን ሆኖ ዛሬ አብሽሪ፣ ዛሬ ቀኗ ነው መሁባ። በነገራችን ላይ እንዲህ ያፍነሻት ነገር መገን ግን፣ እንዲህ ጥርስ በጥርስ ያደርጋል። እኔ እንደዚህ ብዬሽ ነበር ስታገቢያለሽ እንዲህ አብሽሪ አይዞሽ። ያው ግን ወግ ነው ሲዳሩ ማልቀስ ማለቀሽ አንቺ እንሳ ቅንድ የተደረግማልቀስ ነበረ። ለማንኛውም እኮ አብደሻል፣ አብሽሪ ይዞልሻል። አሁን እንደዚያ ማረቅ አሁን እንደዚያ ማረቅና ደግሞ ደግሞ እንዴት እንደሚያምርብሽ አልጠይቂ። የቤትማ ቤት ነው የሚወጣች ጭማ እኮ ለሰራተኛቱ ነው ብለዋል። ከድሞም ሰዎች ያፋቸውን ቆጠረልጠረሁሉኝ ምር ያፋቸውን ቆጥሮልኝ። ለማንኛውም ይመችሽ። ስራውን ሁሉ እኔ ነኝ የምሰራው። ዛሬ ምን መሰለ ይማፍሽል እሺ፣ ና ነው አንቺማ ሜካፕ ነው የምትሰሪው

እና በቃ በጣም ደስተኛ ሆናለች እንደምታያት ሁነሽንሽንሽንሽ እያለች ነው። ምን እንደሆነ እንግዲህ አስቡት ልታገባ ነው፣ በነገራችን ላይ ማለት ነው። እና ዛሬ ትንሽ ዝግጅት ነገር እናደርግላት ነው። ጓደኞቿን፣ ቤተሰብ፣ ጓደኛ ጓደኛ ጓደኛ ሴት ጓደኞቿን አብረዋት የምታውቃቸውን በዙሪያ ያሉት ጠርታለች። እና ያው እንደምታየት እንግዲህ ትንሽ ዲኮር ነገር አድርገን እና ልብስም ትለብሳለች ቆንጆ ልብስ ደስ ብሏታል። እኛም ደስተኛ ነን እንግዲህ ለዚህ ስለበቃሽ ደስ ብሎና ለሴት ልጅ ያው ትልቅ ነገር ነው፣ ማግባት መውለድ ነው ትልቁ ነገር እና እሷም እንግዲህ ለዚህ ወግ ማድረግ በቅታለች። አውቃ ነው በፊት ስትሽ ኮረመም የነበረችው እኔ ባል አልፈልግም፣ አሁን ምናምን አብዛኛው ሴት ሳያገባ በፊት እንደዚህ ነው የሚለው። ከዛ እንደ ሱ አይናውጣ የለም ግን አሁን ስታገባ ስትል ና አብዛኛው ሴት ባህሪ ነው ብለን እኛም ተው ነው አልፈነዋል። እናንተም ትላላችሁ በተለይ ያገባችሁ በፊት ላይ መቼም እንደ አረኔ ትዳር ስትጠየቁም አረኔ አልፈልግም ነው የምትሉት። ግን የልባችሁ ሲመጣ በቃ ሁላችሁም ወደ ትዳር ለመግባት የሚፈራ የለም። ዋናው ከራስ ይምጣ፣ ራሷ ስላመጣችሁ በቃ ፍቅር ይዟታል። አሁን በቃ ሌላ ታሪክ ውስጥ ነው ያላችሁ እና እንደዚህ ዲኮሩ እየተሰራ ነው። ያው እንደዚህ የሚያምር አድርገውላታል። ጓደኞቿ መጥተዋል እንደምታየት ፏፏ ያሉ ነው ሁሉም ጓደኞቿ አንድ ላይ እና በጣም የሚያምር ጊዜ እያሳለፉ ነው፣ እና ደስ ብሎናል እኛም። እናንተስ እንዴት ነው? እንዴት አያችሁት? የማትጠብቁት የማትገመቱት ነው የሆነባችሁ ወይስ ጠብቃችሁ ነበር እንደዚህ ይሆናል ብላችሁ አስባችኋል? መሁባ በቃ በአጭር ጊዜ አረብ ሀገር አልሄድም፣ የትም አልሄድም፣ በቃ ድግስ ነው የምፈልገው፣ ማቅባት ነው የምፈልገው፣ መውጣት ነው የምፈልገው በቃ ራሴ እንጂ የህይወት ነው የምፈልገው ብላ እንደዚህ ጓደኞቿ ጋር እንግዲህ ዝግጅት አዘጋጅተ ዋፏ እያሉ ነው። በነገራችን ላይ በቃ እነሱ ማች ነው የለበሱት። የእሷ ልብስ ደግሞ ታይታላችሁ እንዴት እንዳማረባት። እስካሁን አላያችኋትም ለብሳ፣ ገና ሜካፕ ምናምን እየተዘገጃጀች ስለነበረ አላያችኋትም። ብዙ ሜካፕ አትቀባም ግን ልብሱን ምኑን ለብሳ ደግሞ ስታያት ጉድ ትላላችሁ ጉድ እኔ ራሱ ስትነግረኝ አልጠበኩም። ግን ደስ ያለሽ እያፈረሽ ማለት ነው፣ ያሳፍራል እንደ ምሽ ዛርትሽ እንደ እየጥሽ ከምን ተሰማሽ? ግን በሞቴ እኔ በጣም እየጨነቀኝ ነው ባንቺ ከምር፣ እንደዛ አልጠበኩም። ገና ነው ዲኮሩ፣ ምናምን ወደሹ ቆንጆ ነው። እዚህ እንግዲህ ዛሬ ድር ነው ለመጀመሪያ ጊዜ ደግሞ ሰራተኛ ያደድር ነው። ሶሪ ሰራተኛ ስላልኩሽ ያው ሙሽራ ነሽ፣ ያው ሙሽራ የድሮ ሰራተኛ ሰአዴ እንደዚህ ያተበ የሚሉ ነገር አለ። ደግሞ ምን ችግር አለው? ቆይ አንቺ ሰራተኛ ነበርሽ፣ እኔም ሰራተኛ ነበርኩ ድሮ። አሁንም ሰራተኛ ነው፣ እየሰራ ነው። ግን አሁን አንቺ ብሽራ ነሽ። ምን ያናዳል? የሚያናድ ነገር አለ? ምን ችግር አለ? ሁሉም እኮ ሰራተኛ ነው። የመንግስትም ሰራተኛ ነው የሚባለው፣ የሰውም ሰራተኛ። አስጨንቅም፣ የሚያናድ ነገር የለውም። ያው የሰው አመለካከት ይለያያል እና እንደዛ አሰቡ እንጂ ዘበተኛ ነሽ። በነገራችን ላይ ውፋ አድርጋ ልትድረይ ነው። እስኪ ተነሺ ልብሱን። በነገራችን ላይ ዛሬ እንትን ነው፣ ዝም ብሎ ብራይድ ይባላል። ብራይድ ላገባ ነው። ያምራል ልብሱ። ምን ወደርሽም፣ የገዛሁት አልመስልም፣ ተከራይተን ነው። ያው ነው እኮ እኔም ልልበስ ስታገቢ ግን አለብሽ። ለምን ታዲያ እንትን አትሉም? እናገባለን እንዳዲስ እንደምንገባት ያለሽ እኔና ወደ ያቀራርቡ ከካሜራ ጀርባ ያሉት እንግዲህ ዛሬ